እሺ በዚህ መልኩ ሩዝ አርጋለሁ። እዚ አሮንጋዴ አሮንጋዴውን እንትን ሰብቃ አርጋለሁ። እዚ ደግሞ ዛፍራን አርጋለሁ ማለት ነው። ሁለቱንም ትንሽ ትንሽ እንደዚህ አረጋለሁ እንደዚህ ማለት ነው። በኋላ ስወጣ ሁሉም ጋር እንዲዳረስልኝ ከዛ ደግሞ ሽንኩርት የተጠበሰውን አደረጋለሁ ማለት ነው። እና ቤተሰቦች እንዲሁም ላይክ እና ሼር ሰብስክራይብ እያረጋችሁ አበረታቱኝ እላችኋለሁኝ። ሰላም አሌይኩም ወረህመቱላ ወበረካቱ። ሰላም ሰላም፣ ጤና ይስጥልኝ። እንዴት ናችሁ? ሰላም ናችሁ ወይ? ከሚጋ አልሐምዱላ ወደ ሰላም ነው። እንግዲህ ዛሬ ቢሪያኒ ልሰራ ነው ማለት ነው። ኮንሶቱን ያው አውቄ ነው እንደዚህ ያቃጠልኩት ማለት ነው። ጣዕም በጣም ነው የሚሰጠን ቢሪያኒ ስንሰራ ማለት ነው እና በጣም ቆንጆ እና አሪፍ ብሪያኒ እንዲወጣ ይረፍ ይጠቅመናል ማለት ነው። እና ብሪያኒ እየሰራው ነው ቤተሰብ ቱም ትንሽ ያርግ ያለሁን ሽንኩርትና ሽንኩርትና ቱም እንዲሁም ቀይ ቃሪያ የተፈጨ ያረጋለሁን ቲማቲም ትንሽ እያደረጋለሁ፣ ማጅ ያረጋለሁ የሚፈግል የምፈልገውን ያህል ቅመም አረጋለሁ ማለት ነው። አዘጋጅቻለሁ ቅመሙን፣ የምፈልጉትን ቅመም እናንተ ያው ታውቁታላችሁ። ማረፍ ትችላላችሁ። ከሙን ፍልፍል፣ አስወድ፣ በርበሬ፣ ቅርት ይሄን ይሄን እያደረጋችሁ? እሺ ቤተሰብ እንግዲህ እዚህ ጋር ሮብ አዘጋጅቻለሁ ለብሪያናችን ማለት ነው። ድንች ከትፌ በዚህ መልኩ አዘጋጅቻለሁ። ሎሚ ያስፈልገኛል ማለት ነው። ሎሚ ግድ ነው ምክንያቱም ብሪያኒ የሚጣፍጠው ሎሚ ሲኖረው ነው ማለት ነው። ዶሮው ደግሞ በዚህ መልኩ ከልጣው ማለት ነው የሆነ ነው ማለት ነው በጣም የሚያምረው ከዛ አሁን ማረቀው ሮብ አረግበታለው ማለት ነው። መጨረሻ ላይ ደግሞ ሎሚ ያረጋለሁ ወይ ድንች ያረጋለሁ። እዚህ ደግሞ የተጠበሰ ሽንኩርት አዘጋጅቻለሁ ምክንያቱም ሽንኩርቱ ከላይ ሩዙ ካለቀ በኋላ ሽንኩርት ያስፈልገናል ማለት ነው። አሁን ሮብ አረጋለሁ። እናንተ ብዙም ትንሽም ሮብ ማረግ ትችላላችሁ። እንግዲህ እንደምትፈልጉት ያህል ነው። በዚህ መልኩ ጥጅ አለው እየበሰለ ነው። እሺ ቤተሰብ ከልጣው በዚህ መልኩ አልኮልኛል እንትኑ ማለት ነው። ከልጣው በዚህ መልኩ አልኳል። እዚህ ጋ ደግሞ ዛፈራን ባውደር እና ደግሞ አረንጓዴ እንትን ሰብቃ ማለት ነው አዘጋጅቻለሁኝ። ሽንኩርት አዘጋጅቻለሁ። እዚህ ጋ ደግሞ ሩዙ የበሰለ ነው። እሺ፣ በዚህ መልኩ ሩዝ አርግያለሁ። እዚህ አረንጓዴው አረንጓዴውን እንትን ሰብጋ አርግያለሁ። እዚህ ደግሞ ዛፍራን አርግያለሁ ማለት ነው። ሁለቱንም ትንሽ ትንሽ እንደዚህ አረገዋለሁ እንደዚህ ማለት ነው። በኋላ ስወጣ ሁሉም ጋር እንዲዳረስልኝ ከዛ ደግሞ ሽንኩርት የተጠበሰውን አረጋለሁ ማለት ነው። እና ቤተሰቦች ቪዲዮን ላይክ እና ሼር፣ ሰብስክራይብ እያረጋችሁ አበረታቱኝ እላችኋለሁኝ። ወሰላሙ አለይኩም